ሰላም ተመልካቾቻችን እንደምሰምታችኋል በሳምንት ሁለት ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ባላቸው የንግድና ኢንቨስትመንት ሀሳቦች፣ ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋለ ንዋይ ገበያ ትኩረቱን ያደርጋል። ዛሬም በአጫጭርና በዝርዝር የምንመለከታቸውን መረጃዎች ይዘን መተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ እንቆያለን። ተመልካቾች ወደ ወቅታዊ የቢዝነስ ቀዳሚ መረጃችን እናመራለን። ጠቅላይ ሚኒስትር ዶክተር ዐብይ አሕመድ የዩሪያ ማዳበሪያና የጎዴ ነዳጅ ማጣሪያ ፋብሪካዎች ግንባታ መሰረተ ድንጋይ በዛሬው ዕለት አስቀምጠዋል። ጠቅላይ ሚኒስተር ዶክተር ዐብይ አሕመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል፣ የሁለት አሻጋሪ ፕሮጀክቶች የመሰረት ድንጋይ አስቀምጠናል ብለዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካና በጎልደን ኮንኮርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ መሰረተ ድንጋይ መቀመጡን ጠቁመዋል። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በአመት ሶስት ነጥብ አምስት ሚሊዮን ቶን የማምረት አቅም ያለውም ነው ብለዋል። በሌላ በኩልም የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በማውጣትና 18 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በአመት 3 ሚሊዮን ቶን አምርቶ ለገበያ እንደሚያቀርብም ተናግረዋል። ፕሮጀክቶቹ የኢንዱስትሪ እድገትን ከማሳየት በላይ ናቸው ያሉት ጠቅላይ ሚኒስትሩ እድሎቻችንን የመጠቀም ትብብሮችን የማጠናከርና ሰላምን የማጽናት የጋራ ኃላፊነታችንን የሚያሳዩ ናቸውም ሲሉ ገልጸዋል። የኢትዮጵያ ካፒታል ገበያ ባለስልጣን ለሶስት አዳዲስ የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን አስታውቋል። በዚህም ባለስልጣኑ ፍቃድ የተሰጣቸው አጠቃላይ የካፒታል ገበያ አገልግሎት ሰጪዎች ቁጥር ከ8 ወደ 11 ከፍ ማለቱን ገልጿል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር የሆኑት ሀና ተህልኩ ሁሉንም አሳታፊ ግልጽና የማይበገር የፋይናንሻል ገበያ ለመፍጠር ያላቸውን ወሳኝ ሚና ገልጸዋል። ፍቃድ የተሰጣቸው ፈርስት አዲስ ኢንቨስትመንት ባንክ ኃላፊነቱ የተወሰነ የግል ማህበር በኢንቨስትመንት ባንክ ዘርፍ፣ አግናይት ካፒታል ኃላፊነቱ የተወሰነ የግል ማህበር በሰነደ መዋለ ንዋይ ማማከር ዘርፍ እንዲሁም ዙሪ ካፒታል አክሲዮን ማህበር በሰነደ መዋለ ንዋይ ማማከር ዘርፍ ላይ መሆናቸው ተገልጿል። እነዚህ አዳዲስ ጭማሪዎች በኢትዮጵያ የካፒታል ገበያ ላይ እያደገ ያለውን እምነት የሚያንጸባርቁና ለባለሀብቶች አስደሳች እድሎችን እንደሚከፍቱም ባለስልጣኑ በመግለጫው ይፋ አድርጓል። ይቀጥለናል ተመልካቾቻችን። ወጋገን ኢንቨስትመንት ባንክ ካፒታሉን ወደ አንድ ቢሊዮን ብር ለማሳደግ ወሰነ። በኢትዮጵያ የኢንቨስትመንት ባንክ ቀዳሚ የሆነው ወጋገን ኢንቨስትመንት ባንክ የካፒታል መጠኑን ከነበረበት 385 ሚሊዮን ብር ወደ አንድ ቢሊዮን ብር ከፍ ለማድረግ ውሳኔ ማሳለፉን ይፋ አድርጓል። ባንኩ ይህንን ውሳኔ ያሳለፈው የመጀመሪያ ዓመታዊ ስብሰባውን ባካሄደበት ወቅት ነው። የካፒታል አቅሙን ማሳደጉ የተለያዩ የኢንቨስትመንት አገልግሎቶችን ለማስፋትና ለደንበኞቹ ለማቅረብ ዓላማ በማድረግ መሆኑን የባንኩ መረጃ ያመለክታል። የኢትዮጵያ የካፒታል ገበያን ቀድሞ የተቀላቀለው ወጋገን ኢንቨስትመንት ባንክ በመጀመሪያ ስራ ዓመቱ 22.4 ሚሊዮን ብር ወጪ ማድረጉንና እንዲሁም በዓመቱ 79 ሚሊዮን ብር ገቢ ማስመዝገብ ስለመቻሉም በዚሁ ወቅት ገልጿል። ተመልካቾቻችን ወደ ሌላኛው የፋይናንስ መረጃችን እንለፍ። የገንዘብ ሚኒስቴር ለሩብ አመቱ የ243 ቢሊዮን ብር የግምጃ ቤት ሰነዶች ጨረታ መርሃ ግብር ይፋ አደረገ። የገንዘብ ሚኒስቴር እንደ ኤሮፓውያን አቆጣጠር በ2025 የመጨረሻ ሩብ አመት የሚካሄደውን ጠንካራ የግምጃ ቤት ሰነዶች ማለትም ትሬጀሪ ቢልስ የጨረታ መርሃ ግብር ይፋ ማድረጉን ገልጿል። ከመስከረም 21 እስከ ታህሳስ 15 ቀን 2018 ዓ.ም የሚካሄደው ይህ የሶስት ወራት መርሃ ግብር በአጠቃላይ 243.05 ቢሊዮን ብር የሚገመት የዕዳ ሰነድ ለሀገር ውስጥ ባለሀብቶች የሚቀርብ ነው ተብሏል። መንግስት የሀገር ውስጥ የዕዳ ገበያን ግልጽነትን ለማሳደግ በያዘው ቀጣይነት ባለው የፋይናንስ ማሻሻያ አጀንዳ ውስጥ ቁልፍ እርምጃ መሆኑም ተመላክቷል። በተለይም ይህ የእዳ ሰነድ አቅርቦት በየሁለት ሳምንቱ የሚካሄድ ሲሆን ለባንኮች፣ ለኢንሹራንሶች ኩባንያዎች፣ ለጡረታ ፈንድ እና ለሌሎች ተቋማት የተረጋጋ የኢንቨስትመንት እድልን ይፈጥራል። ባለሀብቶች በአራት የተለያዩ የጊዜ ገደቦች ማለትም በ28 ቀናት፣ በ91 ቀናት፣ 182 ቀናት እና በ364 ቀናት ላይ መጫረት የሚችሉ ሲሆን ይህም የኢንቨስትመንት ፖርትፎሊያቸውን በተለያየ መልኩ እንዲያስተዳድሩ ያስችላቸዋል የተባለው። ወደ አውሮፓ ህብረት አገሮች ለሚገቡ የግብርና ምርቶች የወጣው ደንብ በአንድ ዓመት ለማራዘብ ስለመታቀዱ ተገልጿል። ወደ አውሮፓ ህብረት አባል ሀገሮች የሚገቡ የግብርና ምርቶች ከደን ምንጣሩ ነፃ የሆኑ መሆናቸውን ለማረጋገጥ የሚያስችል አዲስ ደንብ ከመጪው ታህሳስ ወር ጀምሮ ይተገበራል ተብሎ ቢጠበቅም የህብረቱ ኮሚሽን ለተጨማሪ አንድ ዓመት ለማራዘብ ማቀዱ ተሰምቷል። የህብረቱ የአካባቢ ጥበቃ ህግ ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ2024 ይፋ ተደርጎ እንደ ኤሮፓውያን አቆጣጠር ከመጪው ታህሳስ ሀያ ሀያ አምስት ጀምሮ ለመተግበር እቅድ እንደነበረው ይታወሳል። የምድርን ሙቀት መጨመር በመከላከልና የደን ምንጣሩን በመቆጣጠር የተመረቱ የግብርና ምርቶች ብቻ ወደ ህብረቱ ገበያ እንዲገቡ የሚያደርግ ስለመሆኑም የሚታውስ ነው። ይህ ጥብቅ ደንብ ኢትዮጵያ ኢትዮጵያን ጨምሮ ኢንዶኔዥያ፣ ማሌዥያ፣ ኮትዲቫር እና ሌሎችን ይጎዳል ተብሎ የሚጠበቅ ሲሆን ዋና ዋና ምርቶቹም ቡና፣ ፓልም ዘይት፣ ካካዋና ተጨማሪ የግብርና ምርቶች ይገኙበታል። ኢትዮጵያ በአጠቃላይ ለውጭ ገበያ ከምትልከው ቡና ሰላሳ አምስት በመቶ የሚሆነው ወደ አውሮፓ ሀገራት የሚላክ ስለመሆኑ መረጃዎች አመላክታሉ። የአውሮፓ የአካባቢ ጉዳዮች ኮሚሽነር ጄሲካ ሮዝዌል ባለፈው ሳምንት ለአውሮፓ ፓርላማ ባቀረቡት እቅድ በመጪዎቹ ሶስት ወራት ውስጥ እንደሚተገበር ታቅዶ የነበረው ደንብ ለአንድ ዓመት ለማራዘም ደብዳቤ መጻፋቸውን የሪፖርተር ዘገባ ያመለክታል።